አሁን ባለው የእስራኤል ፖለቲካ አሁን ባለው ረብሻ በመካከለኛው ምስራቅ እየሆነ ባለው ረብሻ፣ መቅደሱ መቼ ይሰራል? እንዴት ነው የሚሰራው? ስለ እሱ ጥያቄ ብንጠይቅ በጣም ጥሩ ይሆናል። ስለዚህ በዚህ ቤተ መቅደስ ውስጥ የምትመለከቱት አንዱ በመጽሐፍ ቅዱስ ይሄ ፍጻሜው ዘመን ክንውን አንዱ ቤተ መቅደስ ይኖራል ብሎ ነው የሚነግረን ዳንኤል ምራፍ 9 ቁጥር 27 ላይ መቅደሱ እንደሚረክስ ይነግረናል ማቴዎስ 24 ላይ ቁጥር 15 ላይ ይሄ አንዳንድ በመቅደስ ውስጥ አክቲቪቲ ይኖራል ኢቨን ሁለተኛ ተሰሎንቄ ላይ ጳውሎስ ሲነግረን ምራፍ 2 ቁጥር 14 ላይ ስለ ተቃዋሚው ስለ አንታይ ክራይስት ወይም ስለ ጸረ ክርስቶስ ሲናገር እግዚአብሔር ነኝ እያለ ማ ጸረ ክርስቶስ ራሱን በእግዚአብሔር ቤተ መቅደስ እስኪያቆም ድረስ ይላል እና ምን ማለት ነው ራሱን ከፍ ከፍ ያደርጋል ስለዚህ የፍጻሜው ዘመን ከመምጣቱ በፊት አንዳንድ ክስተቶች በመቅደሱ መፈጸም ስላለባቸው ትንቢት ይፈጸም ዘንድ መቅደሱ ይሰራል። ይሄ ቤተ ክርስቲያን ሳትነጠቅም ሊሆን ይችላል። እኛ ባለንበት ዘመን ልናየው እንችል ይሆናል። ኦልሬዲ ቴምፕል ኢንስቲቲዩት እነዛን ነገሮች ሁሉ አዘጋጅተዋል ብያቸዋለሁ። ምንም የሚከለክላቸው ነገር የለም። ስለ ቤተ መቅደሱ ስንነጋገር የአይሁዶች ቤተ መቅደስ ሊኖርበት የሚገባው ቦታ አንዳንዶ ይሄ የእስልምናው ቤተ መቅደስ ያለበት ይሄ አልአስካ ሞስክ ይባላል እና ወይንም ደግሞ ዶም ኦፍ ሮክ ብለው ይጠሩታል። ይሄ ያለ እንዴት አድርገው ይሰራሉ አይሁዶች? ይሄ መፍረስ አለበት አይሁዶች ይሄን ማፍረስ አለባቸው የሚሉ ሰዎች አሉ። አያስፈልግም ነው የምላችሁ መቅደሱ፣ መፍረስ ይሄ የአይሁዶች መስጂድ ይቅርታ፣ የእስላሞቹ መስጂድ መፍረስ የለበትም ችግር የለም ልላችሁ ነው። ለምን ሙስሊሞች ይሄ ቦታ በጣም ለእነሱ የተቀደሰ ቦታ ስለሆነ ይሞታሉ። ሶስተኛ ዓለም ጦርነት ነው የሚነሳው ይሄን ቦታ ቢነካ ከጆርዳን ጋር ጠብ ይሆናል። ከሌባንን ጋር ጠብ ይሆናል። ከኢጅፕት ጋር ጠብ ይሆናል። ከኢራቅ፣ ከኢራን፣ ከሱሪያ ተመልከቱ። እስራኤል በእነዚህ ሁሉ ተከባለች። ስለዚህ እስራኤል ደግሞ ሰላምን ትፈልጋለች። እነዛ ፓሌስቲኒያንስ ራሳቸው አሁን ጋዛ ላይ ያለውን ትርምስ ትመለከታላቸው። ለሙስሊሞች ይሄ ቦታ መሐመድ ወደ ሰማይ እያረገበት ነው ብለው ስለሚያምኑ በጣም ይህንን ወይንም ደግሞ አብርሃም ይስሐቅን የሰዋበት ቦታ ላይ ስለሆነ የእኛም አባታችን ስለሆነ አብርሃም፣ ይህ ቦታ ለእኛ የተቀደሰ ነው፣ መሐመድም ከዚህ ነው በአህያ ወደ ላይ ያደረገው ብለው ይናገራሉ። ለእነሱ ሶስተኛው ሆሊየስት ለእነሱ ሶስተኛው ቅዱስ ቦታቸው ነው። ስለዚህ በዓለምን ላይ ካሉ ከሙስሊም መስጊዶች እንግዲህ ሶስተኛው ከነንትና ቀጥሎ ማለት ነው። ከሳውዲ ካለው ምንድነው የሚባለው ከመዲና ካለው መስጊድ ጀምሮ ማለት ነው። ስለዚያ አይሁን ይህንን ቦታ ተቆጣጥረው በላዩ ላይ ቤተ መቅደስ በገንባር ዛሬ ባለው ፖለቲካ የማይታሰብ ነገር የማይታሰብ ነገር። አንድ ወቅት ላይ የእስራኤል ወታደሮች ገቡ ተብሎ ስንት ዓለም እንደተበጠበጠ ትመለከታላቸው። ይህንን ቦታ በንቃት የሚጠባበቁ የጆርዳን ያስቀመጠቻቸው፣ በነገራችን ላይ ይሄ የዮርዳኖስ መንግስት ነው የሚቆጣጠረው ውስጡን እና ከታች ያለውን እስራኤሎች ናቸው፣ ከላይ ያለውን የሚቆጣጠረው ጆርዳን ነው፣ የጆርዳን መንግስት ፒስ አግሪመንት ወይም የሰላም ስምምነት ካደረጉበት ነገር አንዱ የአላስካ ሞስክ ነው። እና በጣም ውስጡ የከበረ ብለው ስለሚያምኑ ማለት ነው። ስለዚህ የማይታሰብ ነገር ነው የሚሉ ሰዎች አሉ። አሁን ባለው ፖለቲካ ይህንን መቅደስ አፍርሶ በላዩ ላይ መቅደስ፣ የአይሁድ መቅደስ መስራት የማይታሰብ ነገር ነው ይባላል። ስለዚህ አሁን እየተነጋገርን ያለነው ምንድን ነው? በመከራው ጊዜ በያዕቆብ መከራ ወይም ደግሞ በዚህ በትሪቢሌሽን ፒሪድ ላይ በክርስቶስ ተቃዋሚው የሚጠበቀው የቤተ መቅደሱ ግንባታ እየፈጠነ ይመጣል። ምን ማለት ነው? እኔ ባለሁበት እናንተ ባላችሁበት ዘመን ቤተ መቅደሱ ሊሰራ ይችላል። ይሄ ከሆነ ምን ማለት ነው? በጣም ዘመኑ እንደቀረበ ምልክት ልታዩት ትችላላችሁ። ቤተ መቅደሱ ሲሰራ ስናይ የፍጻሜው ዘመን በእርግጥ በእኛ ላይ እንደደረሰ በጣም እርግጠኞች መሆን እንችላለን። አሁን ምንድነው የተጨረሰው? ሁሉ ነገር ተዘጋጅቷል። እና በቅርብ የተፈጸመው አንዳንድ ስራዎችን እነግራቸዋለሁ። የክርስቶስ ተቃዋሚው መንገስ ይጀምራል መቅደሱ መሰራት ሲያልቅ ወይም ወደፊት መምጣት ይጀምራል። የዓለም ፖለቲካ መለወጥ ይጀምራል። ነገሮች ወደ መካከለኛው ምስራቅ ላይ መሽከርከር ይጀምራሉ። በአረቦች መካከል ኃይለኛ ትርምስ መፈጠር ይጀምራል። የክርስቶስ ተቋሚ ሲነሳ ቤተ ክርስቲያን ቀድሞውኑ ስለተነጠቀች፣ ይሄ ልክ ጸረ ክርስቶስ ሲመጣ ማለት ነው። ይሄ የሚሆነው በመከራው ዘመን የመጀመሪያው አጋማሽ ላይ ነው። ይህን በትክክል እንደሰሙ ይፈልጋሉ። ነገር ግን አሁን ሰዎች ለመዳንና ወደ ኢየሱስ ክርስቶስ የሚመጡበት ጊዜ አሁን ጊዜ ተሰጥቷቸዋል። በጣም አጭር ጊዜ ነው ያለው እያልኳቸው ነው። ተመልከቱ ይሄ ቦታ አላስካ መስጂድ ያለበት ነው፣ ወይም አላስካ መስጊድ የሰማዋትን አማርኛ ልለማመድ ብዬ ነው። አላስካ መስጂድ እና እዚህ ይሄ ቦታ የአላስካ አልአስካ ይቅርታ፣ ወይም ደግሞ የዚህ ዶም ኦፍ ዘ ሮክ የምንለው አጠገቡ ያለውን ቦታ ተመልከቱ። ትንቢቱ ምዕራፍ 11 ቁጥር አንድና ሁለት የሚነገረን ይህን ነው። አጠገቡ ያለውን ቦታ ተመልከቱ። ጸረ ክርስቶስ ሲመጣ ምናልባት ይሄ ቦታ በአይሁድ አደባባይ ተብሎ የሚጠራው ይሄ ቦታ ትክክለኛው መቅደሱ የነበረው እዚህ ጋር ነው። አይሁዶቹ ወይም እስላሞቹ ይሄ ቦታ ትክክለ በቃ የእኛ ነው ብለው በዛ ዘመን ላይ ወሰዱ፣ በዚህ በክሩሴደርስ ዘመን ላይ። ነገር ግን አሁን ስትመለከቱት ግን ትክክለኛውን ቦታ አላገኙትም። ቤተ መቅደሱ እዛ ጋር አልነበረም። እነሱ የያዙት ቦታ መስጂዱ ያለበት ቦታ ስትመለከቱ ትክክለኛው መቅደሱ ያለበት ቦታ እሱ አይደለም። በሰለሞን ዘመን የነበረውን ግንብ ተመልከቱ። በሙሉ አርኪኦሎጂስቶች እየጠቆሙ ያሉት ይሄ ቦታ ነው። ትክክለኛው ቦታ ከመስራቁ በር ፊት ለፊት ያለው እሱ ስለሆነ ከመስራቁ በር ቀጥታ ሲገባ ነው፣ ፊት ለፊት ይህንን መቅደስ ቦታ የምታገኙ። ይህንን በሺህ ዓመት መንግስት ውስጥ ደግሞ የሚሰራ መቅደስ አለ። ይሄ መቅደስ ህዝቅኤል አርባ ላይ ትመለከታላችሁ። በጣም በይዘቱ ሁለቱንም ጠቅልሎ የሚይዝ አለቀ። የዛን ጊዜ ኢየሱስ በምድር በሚገዛበት ጊዜ ላይ የምድር ገዢ ስለሆነ ከላይ እስከታች ያለውን ቴምፕል ማውንቱን እንዳለ ይዘዋል፣ እንዳለ ይዘዋል። ይሄ የመቅደሱ አሰራረን የሚያሳይ በህዝቅኤል አርባ ላይ እስከ 43 ባለው ትንቢት ሄዳችሁ ትመለከቱ። እንግዲህ መጽሐፍ ቅዱስን ማጥናት አንዱ ከባድ የሚሆነው ዲቴይሎችን ስታጠኑ ነው። የሺህ ዓመቱ መቅደስ ከሙሴ የተለየ ነው። ይህን ስል ምን ማለት ነው? ይሄ የሺህ ዓመቱ መቅደስ ከሙሴ የተለየ የሚያደርገው አንደኛ አሕዛብን የሚገለልበት የጥል ግርግዳ የመለያየት ግድግዳ አይኖርም። እንደገና ደግሞ የሴቶች አደባባይ የሚባል የለም። ወንድ የለም፣ ሴት የለም። የውጭና የውስጥ አደባባይ ብቻ ነው የሚሆነው። ሌላው ደግሞ የመታጠቢያ ሰን አይኖረውም። እንደ ሙሴ መቅደስ፣ እንደ ሙሴ ድንኳን የኅብስት ጠረጴዛ የለውም። መቅረዝ ወይም ሜኖራ የሚባል ነገር አያስፈልገውም። የወርቅ እጣን መሰዊያ የሚባል የለም። መጋረጃ የለም። የቃል ኪዳኑ ታቦት የለም። የሺ ዓመቱ መቅደስ ኢየሱስ ስላለ እነዚህ ነገሮች ሁሉ አያስፈልጉም፣ አያስፈልጉም። ክብር ለእግዚአብሔር ይሁን። አዎ እና ይህንን ከተባባልን እንግዲህ አሁን በቅርብ ጊዜ ዜና ላይ አይታችሁ እንደሆነ አንዴት ቀይ ጊደር ተገኘች ተባለ ሰምታችሁ እንደሆነ፣ ይቺ ቀዩዋ ጊደር ከሚ በጣም ዜና ላይ ውላ ነበረ። የተገኘችው በቴክሳስ ውስጥ ነው። እና ለምንድነው ይቺን ጊደር ከመጨረሻው ዘመን ጋር የሚያገናኛት? በመጽሐፍ ቅዱስ ውስጥ ለመሆኑ ቀዩዋ ጊደር ምንድነው ሲግኒፊካንሷ ምንድነው ትርጉሟ? ለምንድነው ለእስራኤል ይ ኢምፖርተንት የሆነችው ለምን ቀይ ሆነች ብላችሁ የምትሉ ካላችሁ መጽሐፍ ቅዱስ በዘሌዋውያን መጽሐፍ ላይ የሚናገሯለ፣ ይቅርታ ዘኍልቍ መጽሐፍ ላይ ዘኍልቍ 19 ላይ እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው ይላል። እግዚአብሔር ያዘዘው የሕጉ ትእዛዝ ይሄ ነው ይልና ሙሴ መልካሚቱን ነውር የሌለባትን ቀንበር ያልተጫነባትን ቀይ ጊደር ያመጡን ዘንድ ለእስራኤል ልጆች ንገራቸዋል። እና ከዛ ሙሴም ላደረገ ለካህኑ ለአልዓዛር ትሰጡታላችሁ ችን ቀይ ጊደር እሷን ደግሞ ከሰፈር ውጭ ይወስዳትና አላዛር ያርዳታል። ከዛ አንድ ሰው በፊቱ ያርዳታል። ካህኑም አላዛር ከደሟ በጣቱ ይወስዳል ከደማ ወደ መገናኛው ድንኳን ፊት ሰባት ጊዜ አምጥቶ በዮም ኪፑር ቀን ይረጫል። ጊደሩቱ በፊቱ ትቃጠላለች። ቁርበቷ፣ ስጋዋ፣ ደሟ፣ ፈርሷ ይቃጠላል። ሁለንተነዋ ይቃጠላል። ከተቃጠለ በኋላ መጽሐፍ ቅዱስ ምን ይለናል? ካህኑ ይላል የዝግባ እንጨት ወይንም ሂሶፕ ቀይ ግምጃ ወስዶ ጊደሩ በምትቃጠልበት እሳት መካከል ይጥለዋል ይላል። ካህኑም ልብሱን ያጥማል፣ ገላውን በዋ ይታጠማል። ከዚያ በኋላ ወደ ሰፈሩ ይገባል ይለናል። ካህኑ እስከ ማታ ድረስ ይህን አድርጎ ሲጨርስ እስከ ማታ ድረስ እርኩስ ይሆናል። ያቃጠላት ሰው ልብሱን በዋ ይታጠባል፣ ገላው በዋ ይታጠባል። እስከ ማታ እርኩስ ስለሚሆን ስለዚህ ንጹሕ ሰው የጊደርቱን ደም ያከማቻል ወይም ይቅርታ የጊደርቱን አመድ ያከማቻል ከተቃጥላ ስታልቅ ማለት ነው። ከዛ ከሰፈሩ ውጭ በንጹህ ስፍራ ያኖረዋል። እርኩሰትም ለሚያነጻ ውሃ ለእስራኤል ልጆች ማህበር ይጠበቃል። ምናልባት በተወሰነ ጃር ወይም ደግሞ ማሰሮ በሚመስል ነገር አመዷ ተሰብስቦ ይገባል። ቆዳዋ ተቃጥሏል፣ ፈርሷ ተቃጥሏል፣ ሁሉ ነገሯ ደሟ ሁሉ ሳይቀር ተቃጥሎ በውስጧ የሚገባው ነገር የሚያነጻ ውሃ ገብቶ የመቀደሻ ይሆናል። ለምጽ ቢመጣ የሚያነጹበት አያችሁ፣ ሴቶች ቢረክሱ የሚያነጹበት። በቃ የሚረጭ ነገር ይሄ በጣም የከበረ የማይገኝ ነው። የቀይ ጊደር ቀይ ጊደር ከሆነች ብቻ ነው ይሄ የሚሆነው። ስለዚህ ይሄ ለእስራኤል ልጆች በመካከላቸው ለሚኖር ለመጻተኛ ለዘላለም ስርዓት ነውና ይሄ መቀደሻቸው ነው፣ ለመንጻት ይጠበቃል እና ምን ማለት ነው? የብሉይ ኪዳን ህግ መስፈርቶችን ለማሟላት እስራኤላውያን ከርኩሰት እንዲነጹ የሚረዳ ቀይ ጊደር ያስፈልግ ነበር ማለት ነው። በተለይ ቀይ ጊደር ከሌለች ስሬት አይኖርም ማለት ነው። በቤተ መቅደስ ውስጥ ለሚካሄደው የመንፃ ስርዓት የቀይ ጊደር አመድ ተቃጥላ ያለቀው በሙሉ ተሰብስቦ አንድ እንኳን መሬት ላይ ጥሉትም ብዙ ዛሬ እስከ ዛሬ ድረስ ቀይ ጊደር መታየት በጣም ያስፈልጋል እስከ ዛሬ ሲፈልጉ ነበረ ቀይ ጊደር ዝም ብሎ ቀይ አይደለም ምንም ነጭ የሌለባት በ ሁሉም ዩኒፎርም ቀይ የሆነ ካህኑ ማ ነው ራባዮ ራባዩ በእንትን ነው የሚያየው በዚህ በማጉያ መነፅር አድርጎ ነው የሚመለከተው እያንዳንዷን የጊደሯን ጸጉሮች ምንም ለምጽ የሌለባት ግድፈት የሌለባት ነውሩ የሌለባት ብለሚሽ የሌለባት እንደሚለው በእንግሊዝኛው ማለት ነው። ስለዚህ ጊደሯ ተገኘች የተባለው ለዚህ ነው። በቴክሳስ በጣም ደስታ ተፈጠረ። ለዚህ በራባዎች አስተምህሮ መሰረት ከሙሴ ዘመን ጀምሮ የተሰዉ ቀይ ጊደሮች ዘጠኝ ብቻ ናቸው። ለምን ያህል ዘመን እንደሚጠብቁት አመዱን ተመልከቱ። ለምን ያህል ዘመን መቀደሻቸው እንደነበረ ተመልከቱ። ይሄ እብራውያንን ስታነቡት ትመለከታላችሁ። በጊደሮች ደም አይደለም የነፃ ነው ይላል መጽሐፍ ቅዱስ። ከሁለተኛው ቤተ መቅደስ መደምሰስ ጀምሮ ቀጊዳር ቀይ ጊደሯ አልታረደችም፣ እስከ ዛሬ ድረስ አንድ ራባይ ማይሞኒ ዲስ እንዴት ፕሮናውንስ እንደሚደረግ ተሳስቼ ሊሆን ይችላል። በዚህ በ 11 ኛው ክፍለ ዘመን አካባቢ የኖረ አስረኛዋ ቀይ ጊደር በመሲሁ በራሱ ነው የምትሰዋው ብሎ ትንቢት ሲተነብኝ እንደነበረ ይነገራል በመጽሐፉ ላይ ማለት ነው። የሦስተኛው ቤተ መቅደስ ግንባታ እንዲፋጠን ከሚያደርጉት እነዚህ ቴምፕል ኢንስቲትዩት የሚባሉት በኢየሩሳሌም ያሉት በ2022 አካባቢ ከቴክሳስ አምስት እንከኔለች ቀይ ጊደሮች ወደ እስራኤል እንዴት እንዳስገቡ በዌብሳይታቸው ላይ ታገኙታላቸው። ቀይ ጊደሩን ማግኘቱ ለአዲሱ ቤተ መቅደስ በጣም ወሳኝና አስፈላጊ ክስተት ነበረ። እነዛ ቀይ ጊደሮች ታድለው በአውሮፕላን ተሳፍረው ከቴክሳስ ተሳፍረው ኢየሩሳሌም ገብተዋል። በምስጢራዊ በሆነ በወታደር የሚጠበቁ እንሰሶች ቢኖሩ እነዚህ ቀይ ጊደሮች ናቸው እና በጣም ወሳኞች ናቸው። አሁን የሚቀረው አንድ ነገር ነው። መቅደሱን ለመስራት ሁሉ ነገር ተገጣጥሟል። ጊደሯ ተገኝታለች። የመሰውያው ተሰርቷል። ይሄ በነገራችን ላይ ትንቢት እንዲፈጸም አስፈላጊ ነው እንላለን እንጂ የሚያሳያችሁ ለእስራኤል እስካሁን ድረስ መሲሁን ሪጀክት እንዳደረጉት ምልክት ነው። ከኢየሱስ ደብ አብልጠው የጊደር እንደመፈለጋቸው የሚያሳያቸው ነገር ምንድን ነው? እስካሁን ድረስ በልብ ድንዳኔ ውስጥ እንዳሉ፣ አንድ ቀን ግን ይሄ ከላያቸው ላይ ቅርፊት እንደሚነሳላቸው ጊደሯ እንደማታስፈልጋቸው እንዲያውቁ እግዚአብሔር እንደሚያደርግ ምንም ጥርጥር የለም፣ በትንቢቱ መሰረት። ስለዚህ የቀይ ጊደሮች መገኘት ለኃጢአት ስርየት የሚሆን ስለሆነ በቃ አንድ ጥያቄ የተመለሰላቸው መስሏቸዋል። ለዚህ መሲሁን ነው የሚጠብቁት ደግሞ ከዛ ስለዚህ በመቅደሱ መሰራት ለመቅደሱ መሰራት የቀረው በጣም በጣም ሁሉ ነገር ተሟልቷል። ጊደሯ ተገኝታለች። መሲሁ አልተገኝም። መሲሁ ከሌለው ከሌለው የሚሉት በጣም ብዙ የጠቀሷቸው ሰዎች ነበሩ ከዚህ በፊት ነገር ግን የመቅደሱ መሰራት ሲጀምር ካያችሁ በቃ በቅርብ ጌታ እንደሚመጣ በቅርብ ንጥቀት እንደሚሆን እነዚህ ነገር ልትረዱ ያስፈልጋል። አንዱ ምልክት ይሄ ነው። ጌደሯ ተገኘች አልተገኘች ሰዎች በተለያየ መንገድ የሚሉት ብዙ ነገር አላቸው፣ ግን መጽሐፍ ቅዱሳዊ መረዳት ትክክለኛው መረዳትን ይሄን ነው የምነግራቸው። ስለ መቅደሱ ፈቀቅ ብዬ እናንተ በግል መርምሩት። ሌላውን ምዕራፍ 11 ቁጥር 3 ላይ ስንሄድ ሁለቱ ምስክሮች ታሪካቸው ይጀምራል። ለመሆኑ እነዚህ ሁለቱ መቅደሶች ሁለቱ ሰዎች እነማን ናቸው? እነዚህ ሁለት ሰዎች እነማን እንደሆኑ አናውቃቸውም፣ ግን በዘካርያስ መጽሐፍ ላይ ስትመለከቱ ሁለት የወይራ ዛፎች ትመለከታላችሁ። ከእነዚህ ሁለት ወይራ ዛፎች ዘይት ወጥቶ መቅረዙን ዘይት ሲሞላው ትመለከታላችሁ። እነዚህ ሁለቱን እነማን ናቸው? እነዚህ ሁለቱ እነማን ናቸው? ስለ ሁለቱ ምስክሮች ስንነጋገር መጽሐፍ እንደሚነግርን ሁለቱ ምስክሮች ስማቸው ባይገለጽም በመጽሐፍ ቅዱስ ውስጥ ትንሽ ፍንጮች ተሰጥተዋል። በመጀመሪያው በምድር ጌታ ፊት የሚቆሙት ሁለቱ የወይራ ዛፎች ይላቸዋል፣ ወይንም ሁለቱ መቅረዞች ብሎ ይጠራቸዋል። ይሄ በብሉይ ኪዳን ውስጥ የነበሩ እንደሆነ ታስታውሳላችሁ። እነዚህ ሁለት ገጸ ባህርያቶች ዘሩባቤልና ኢያሱ ነበሩ የሚሉ ሰዎች አሉ። በእርግጥ ያ ቦታ የሚናገረው ዘሩባቤልና ኢያሱን ነው። ነገር ግን በጥላነት ሊመጡ ስላሉት ነቢያቶች ስለሆነ አሁን የተጠቀሰው ብሉይ ኪዳን ላይ አይደለም። የተጠቀሰው ግን በዮሐንስ ራዕይ ላይ ነው። ስለዚህ እነዚህ መሰለኞች አሉ። እነዚህ መሰለኞች እነዚህ ናቸው፣ ሙሴና ኤልያስ፣ ሄኖክና ኤልያስ፣ ያልታወቁ አማኞች ናቸው የሚሉ ሰዎች አሉ። እንግዲህ ቅዱሳት መጽሐፍትን ስናጠና የሚሰጠን ጥላዎችና የሚጠቁመን ነገሮች አሉ። ከዛ ተነስቼ አንዳንድ ነገሮችን ልበላችሁ። ሁለቱ የወይራ ዛፎች ሁለቱ መቅረዞች ተብሎ እንደተጠሩ እሳት ከሰማይ መጥራት የሚችሉ ጠላቶቻቸው መግደል የሚችሉ ሰማይ መዝጋት የሚችሉ ሰማይ መክፈት የሚችሉ ለሶስት ዓመት ተኩል ውሃ ወደ ደም መለወጥ የሚችሉ በቸነፈር የሚቀጡ ሶስት ዓመት ተኩል ኃይለኛ የሆነ በምድር ላይ መንቀጥቀጥ የሚያመጡ ሰዎች ይሆናሉ እና እነዚህ ሰዎች የምድር ሰዎች እንደሚጠሏቸው፣ በነሱ ምክንያት ሞተው እንደሚነሱ የህይወት መንፈስ እንደሚያቆማቸው ስለ እነዚህ ነቢያት የተነገረው ው የተጻፈው ለእናንተ ልተውላችሁ እና መጽሐፉ የሚለው በዘካርያስ ምራፉ አራት ላይ ምንድን ነው የሚለው በመቅረዙ በቀኝና በግራ ያሉት እነዚህ ሁለት የወይራ ዛፎች ምንድን ናቸው ብዬ ጠየኩት ይላል ዘካርያስ ከወርቅ ዘይት ከሚያፈሱት ከሁለቱ የወርቅ ቧንቧዎች አጠገብ እነዚህ ሁለት የወይራ ዛፎች ምንድን ናቸው እነዚህ ምን እንደሆኑ አታውቅምን? ይለዋል። አይ ጌታ፣ አላውቅም ይለዋል። እርሱም እነዚህ ሁለቱ የምድር ሁሉ ጌታ ዘንድ ጌታ ሊገዙ የተቀቡ ናቸው። ማለት ከሰማይ ኦቶሪቲ ተሰጥቷቸው የመጡ ነቢያቶች ናቸው። ስለ እነሱ በትክክል ማንነታቸው ፍንጭ ተሰጥቷል። ፍንጩን ላሳያችሁ ሁለቱን ለማን እንደሆኑ አንዳንዶች ኢየሩሳሌም የሚኖሩ ሰዎች አሉ፣ እኔ ልሆን ይችላለሁ ብለው አንዳንድ ፈረንጆች ኢየሩሳሌም የሚኖሩ አሉ። እኔና ከሌንን እያሉ ራሳቸውን የሾሙ ሰዎች አሉ። አበሾችም ካሉ እንግዲህ ዛሬ በቃ ልገላግላችሁ፣ እናንተ አይደላችሁም። ስለ እነሱ የተነገረው ምንድን ነው የሁለቱ ነቢያት ማንነት ማንም ሊጎዳቸው ቢሞክር ከአፋቸው እሳት ይወጣል ተመልከቱ ሙሴ እሳትን በግብፅ ላይ ሲያመጣ ትመለከታላችሁ እንደገና ደግሞ ዝናብ እንዳይዘንብ ሰማያትን መዝጋት ይችላሉ ይህን ማድረግ የቻለ ኤልያስ ነበረ ወደዚያ አኖይንቲንግ ውስጥ የገባ ስለዚህ ዝናብ እንዳይዘንብ ሰማይን የመዝጋት ኃይል የነበረው ኤልያስ ነበር ለሶስት ዓመት ተኩል ልክ እነዚህ ነቢያቶች እንዳደረጉ ማድረግ የቻለ ኤልያስ ነው ሌላ ውሃን ወደ ደም መቀየር የቻለ ሙሴ ነበረ በታሪክ ላይ እንደምትመለከቱት። ምድርን በቸነፈር ደጋግሞ ሲመታ ደግሞ ስትመለከቱ ሙሴን ነው የምትመለከቱት። እና ፓስተር ምን እያልክ ነው ካላችሁኝ እነዚህ ሁለቱ ነቢያት እስካሁን መጽሐፍትን መርምሬ የደረስኩበት ሙሴና ኤልያስ ናቸው። ጌታችን ኢየሱስ ክርስቶስ አጣቢ ልብሱን ሊያጥበው እንደማይችል ነጭ በሆነበት በደብረ ታቦር ተራራ ላይ በተገለጠበት ሰዓት ልብሱ በተቀየረበት ጊዜ ላይ አጠገቡ የነበሩት ሙሴና ኤልያስ ነበሩ። ሙሴ ሕግን ይወክላል፣ ኤልያስ ደግሞ ነቢያትን ይወግላል። ሕግና ነቢያት የሚፈጸሙት በክርስቶስ ነው። ሕግ ነቢያት ሁለቱ ይነጋገሩ ነበር፣ ወደ ኢየሩሳሌም መውጣት እንዳለበት። ለዚህ ህግም ነቢያትም ተመካክረው በኢየሱስ ክርስቶስ ፍጻሜ እንዳገኙ ለማሳየት ነው። ኢየሱስ ክርስቶስ እንደዛ ነጭ ሆኖ ወይንም ደግሞ በሰማያዊ ክብሩ የታየው ማለት ነው። ስለዚህ ኤልያስ በተለይ ከታላቁ ከሚያስፈራው የጌታ ቀን በፊት እንደሚመጣ በተደጋጋሚ ትንቢት ተነግሮለታል። ሚልክያስ ምዕራፍ አራት ቁጥር አምስት ሄዳችሁ መመልከት ትችላላችሁ። ሙሴና ኤልያስ ከኢየሱስ ጋር በመንግስቱ በጨረፍታ ሲታዩ ታያላችሁ። ማቴዎስ 17 ላይ ሙሴና ኤልያስ የብሉይ ኪዳን ሕግና ነቢያትን እንደሚወክሉ ዛሬም በቃሉ እንመለከተዋል። ስለዚህ ሙሴም ሆነ ኤልያስ በአገልግሎታቸው ያልተለመደ መጨረሻ ነበራቸው። ደስቲኒያቸው በጣም ያልተለመደ ነበረ እና ሙሴ ምንም ያህል ጠንካራ ብርቱ ሰው ቢሆንም ታሞ አገግሞ አይደለም የሞተ። ወደ ተራራው ወጣና ሞት ተባለ፣ ሴት ሄዶ ተኛ ሞት አለቀ። ይሄ ነው። ኤልሳ፣ ሞትን እንዳይ ወደ ሰማይ ተወሰደ። መጨረሻውን ተመልከቱ። ስለዚህ ምድራዊ አገልግሎታቸው ገና አልተጠናቀቀ ይሆን? ስለዚህ እሱን ሊያጠናቀቁ ይሆን የሚመለሱት? ይሄንን ብዬ አምናለሁኝ። ሌላ ሙሴና የኤልያስ ቀናት የአገልግሎታቸው የመጨረሻ ቀንን የሚያመለክት ነው። ሙሴ በግብፅ ላይ የሰጠው ፍርድ በመከራው ዘመን ስለሚመጣው ነገር ደግሞ አመልካች ነው። የኤልያስ ሶስት ዓመት ድርቅ ያለ ዝናብ፣ ይህንን ወቅት እንዴት እንዳሳለፉት የሚያሳየው ታሪክ ላይ ልክ እንደዛው ሶስት ዓመት ተኩሉን የመከራ ዘመን የሚያሳይ ይሆናል ብዬ አምናለሁ። ይሄንን እንግዲህ መጽሐፍ ቅዱስ እስከገለጠልን ድረስ እስከዚህ ድረስ መረዳት እንችላለን። ጊዜያቸው እስኪያልቅ ግን እነዚህን ነቢያቶች አልተገደሉም ነበር። ጊዜያቸው እስኪያል ሶስት ዓመት ተኩል አገልግለው የሚቀጡትን ቀጥተው ምድር ላይ በቃ እግዚአብሔርን የጽድቅ በትር አንስተው በአፋቸው ቃል እግዚአብሔር እየሰራ ከአፋቸው እሳት እየወጣ ሊገሏቸው የሚፈልጉትን እየገደሉ ቅጣት በቃ ጀጅመንት በምድር ላይ ያመጡ ነበረ። ስለዚህ በዛ በኢየሩሳሌም ይገደላሉ። መቼ ምስክራቸውን ከፈጸመው በኋላ ከጥልቁ የሚወጣው አውሬ ይወጋቸዋል። ያሸንፋቸዋል፣ ይገድላቸዋል። ከጥልቅ የሚወጣ አውሬ ጸረ ክርስቶስ ነው። በድናቸው በታላቂቱ ከተማ አደባባይ ላይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶምና ግብፅ የተባለች ደግሞ ጌታቸው የተሰቀለበት ናት። የማ ጌታ የእነዚህ ሁለቱ ነቢያቶች ጌታ ኢየሱስ ክርስቶስ ማለት ነው። የተሰቀለው ጌታ ኢየሱስ ብቻ ነው። ተሰቅሎ ጌታ የተባለ ኢየሱስ ብቻ ነው። ክብር ለእግዚአብሔር ይሆን። ስለዚህ በድናቸው በታላቂቱ ከተማ ለምንድን ነው እችን ከተማ በመንፈሳዊ ምሳሌ ሰዶም ግብፅ ብሎ የሚጠራት ኢየሩሳሌምን? የነበራቸው መንፈሳዊ ስታትስ፣ የነበራቸው መንፈሳዊ ህይወት ተበላሽቷል ከእግዚአብሔር ጋር። አሁን ብትሄዱ ቴልአቪቭ፣ በጣም ኃይለኛ የሰዶማውያን ክብችት። በቴልአቪቭ ያለ ግልሙትና፣ ሰዶማዊነት፣ ዓለማዊነት፣ ዱርይነት ከኒውዮርክ የተናነሰ አይደለም። ወገኖች ሆን፣ ስለዚህ በመንፈሳዊ ምሳሌ ሰዶምና ግብፅ የተባለች ደግሞ ጌታቸው የተሰቀለባት ማ ኢየሩሳሌም በኢየሩሳሌም ሬሳቸው ይወድቃል። የእግዚአብሔርን ነቢያት የሚሰሙበት ዘመን አይደለም። ነቢያት በእነዚህ ነቢያት የተጠሉ ናቸው። በወገኖች ባይሁዶች ከነገዶቻቸው ከቋንቋዎች፣ አሕዛብም የሆኑ ሰዎች ሶስት ቀን ተኩል በድናቸውን ይመለከታሉ ይላል። ሬሳ አንስቶ አይቀበርም። በቃ ሬሳቸው ዝንብ በዝንብ እንዲሆን አብጠው እንዲፈነዱ እዛው በቃ መሳቂያ እንዲሆኑ እግዚአብሔር የሆኑትም የተጸየፈች ከተማ እንደሆነች ትመለከታላችሁ። እነዚህ ቋንቋዎች እብራይስጥ ብቻ አይደለም የሚናገረው። አማርኛ ተናጋሪዎች፣ ትግርኛ ተናጋሪዎች፣ ሌላም ሌላም ቋንቋ ፈረንሳይኛ፣ እንግሊዝኛ ተናጋሪዎች ሁሉ አህዛብ ሁሉ በሩቅ ያሉ አሜሪካኖቹ፣ ካናዳኖቹ፣ ዩሮፒየንስ፣ አውስትራሊያንስ እነዚህ ሁሉ የእነዚህን ሰዎች ሬሳ ይመለከታል። እንዴት? ቴሌቪዥን፣ ሳተላይት ቴሌቪዥን፣ ኢንተርኔት፣ ላይቭ ስትሪም፣ ዓለም ሁሉ የሚመለከተው ሀርድ ኢሽ ይሆናል። ቫይራል ይሆናሉ። አያችሁ ቴክኖሎጂ እንኳን በዚህ ውስጥ ትንቢት እንደተነገረበት ተመልከቱ። ዓለም ሁሉ እንደሚመለከት ዓለም ሁሉ የሚያይበት ሚዲያ እንደሚሠራ መጽሐፍ ቅዱስ ታውስ፣ ከሺህ ዓመቶች በፊት ከሁለት ሺህ ከሦስት ሺህ ዓመት በፊት አስቀድሞ የተናገራቸው መግለጦች አሉ። ክብር ለእግዚአብሔር ይሁን። ወገኖች በድናቸውን ይመለከታሉ። በድናቸው ወደ መቃብር ሊገባ ይፈቅዱ። እነዚህ ሁለት ነቢያት በምድር ላይ የሚኖሩት ስላሰቃዩቸው በምድር ላይ የሚኖሩት በእነሱ ላይ በእነሱ በሞት ደስ ይላቸዋል። እንደውም ይባስ ብለው ስጦታ መሰጣጣት ይጀምራሉ። እንኳን ደስ እነዛ ፋናቲኮች፣ እነዛ ክርስቲያኖች፣ እነዛ መሲሁን የሚሰብኩት እኮ ሞቱልን እየተባለ ሞቱልን ብለው ደስ ይላቸዋል። ጸረ ክርስቶስ አሸንፍልን ብለው ደስ ይላቸዋል። ምክንያቱም በኃጢአታቸውን ይቃወማቸው ስለነበር ከሶስት ቀን ተኩልም በኋላ፣ ሃሌሉያ ምናልባት ጭፈራችሁ ልክ ኢየሱስ ክርስቶስ እንደተነሳው ይመስላል። ሶስት ቀን ከሶስት ቀን ተኩልም በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው። ሃሌሉያ የእግዚአብሔር መንፈስ በእግራቸው አቆማቸው። ታላቅ ፍርሃት በሚመለከቱት ላይ ወደቀባቸው። ላይቭ ስትሪም እየተላለፈ ሚዲያው እየዘገባቸው፣ ይኸው ሬሳቸው አበጠ ብለው ሲጠብቁ እነሱ በእግራቸው ቆሙ። ዓለም ሁሉ ይገረማል። እግዚአብሔር የሞተን ያስነሳል። እግዚአብሔር እንደገና ምን አላቸው? በሰማይም ድምፅ ወደ እነሱ መጣ። ወደዚህ ውጡ የሚላቸው ታላቅ ድምፅ መጣ። ይህን ድምፅ ሲሰሙ ጠላቶቻቸው እየተመለከቱ፣ ጠላቶቻቸው እየተደነቁ የሞተን የሚያስነሳ አምላክ የሰበኩት ወንጌል የእውነት ወንጌል እንደሆነ እየተደነቁ ወደዚህ ኑ ወዳላቸው ድምፅ ሲወጡ ትመለከታላቸው ንጥቀት ይሆናል ንጥቀት ይሆናል፣ መወሰድ ይሆናል። በዚህ በመከራው ዘመን መካከል ላይ የምትመለከቱት እነዚህ ሁለቱ ነቢያቶች ከሞት ተነስተው ሲወሰዱ ትመለከት። ዓለም የነበራት ያላት መንፈሳዊ ብልሽትን ተመልከቱ። በዓለም ሕዝብ የተጠሉ የእግዚአብሔር አገልጋዮች እግዚአብሔር አብሯቸው የነበረ ሊወደዱ የሚገቡ ኃይል ያላቸው ግን የተጠሉ መቅጣት የሚችሉ ጸረ ክርስቶስ መልእክታቸውን እስኪጨርሱ ድረስ አልነካቸውም። ይህ ለአገልጋዮች ታላቅ የምስራች ነው። መልእክታችን እስኪያልቅ የአገልግሎት ዘመናችን እስኪያልቅ የተሰጠን መልእክት እስኪያልቅ ድረስ ጠላት ሊነካን አይችልም ዘመናችን ካለቀ በኋላ እኛም አሰንብተኝ የሚል ጸሎት የለንም ክብር ለእግዚአብሔር ይሁን መጨረስ ያለብን እንጨርስን አሰንብተኝ የሚል ጸሎት የለንም የመሄድ የመሰናበት ነው ንጉሱን ከንጉሱ ጋር ለመሆን ስለዚህ ሲጨርሱ ነው በአውሬው የተገደሉት አልቻለም። ሊገላቸው ሊያጠፋቸው አልቻለም። መልእክታቸው ሲጨርስ በቃ የነሱ በላያቸው ላይ የተጻፉ ቀናቶች አሉ ጨርሰ ትመጣለ። እዛን ጊዜ በክብር ነው የሄዱት። እንደ ውሻ መሬት ላይ ቢጥሏቸው እነሱ ግን በክብር ከፍ ከፍ ብለው ነው የተነሱት። ሃሌ ሉያ። ሲጨርሰው ሲጨርሱ ዘመንን የሚያስጨርሰን ጌታ ነው። ሩጫን የሚያስጨርሰን ጌታ ነው። ክብር ላይ እግዚአብሔር ይሆን። ስለዚህ ዓለም ሁሉ እያያቸው ሄዱ ሲል ቴክኖሎጂን አንስቼ እላችኋለሁ። የዓለም ህዝብ ደግሞ ደስታ ማድረጉም የሚያሳያችሁ እንዴት ሞራል ብልሽት እንዳለ በሞተ ሰውም ደስ መሰኘት እግዚአብሔርን የመጥላቷ አለም እግዚአብሔርን የመጥላቷ ጥጌት እንደሆነ ከዚህ በኋላ እግዚአብሔር የመጨረሻ ድል ሰጥቷት ነበረ ስለዚህ አሁን ጀጅመንት ኃይለኛ ጀጅመንት እየመጣ ነው ያለው ፍርድ ጽዋዎች ሊደፉ ነው ያለው አሁን የባሰ የባሰ የእግዚአብሔር ቁጣ ሊመጣ ነው ያለው ስለዚህ ሶስት ተኩል ቀናት ራሳቸው መንገድ ላይ ተጥለው ነበረ ዓለም እያያቸው እግዚአብሔር መንፈስ በሕይወታቸው ውስጥ ገባ። እግዚአብሔር መንፈስ የሞተን ያስነሳል። እግዚአብሔር መንፈስ ትንሣኤ ይሰጣል። መንፈስ ቅዱስ የትንሣኤ መንፈስ ነው። ኢየሱስን ከሙታን ያስነሳው መንፈስ በእናንተ ቢኖር አሜን ለሚሞተው ሰውነታችሁ ህይወት ይሰጠዋል ይላል መጽሐፍ ቅዱስ። ስለዚህ ወደ ሰማይ ሲወሰዱ ሲነጠቁ ትመለከታላችሁ። እዛስ በኋላ ምን ይሆናል? ይሄ ንጥቀት ከሆነ በኋላ ሰዎች በጣም ይገረማሉ። አምላክ በጣም ኃይለኛ ነው ብለው ለእግዚአብሔር ክብር ሰጡ ሲል ፈሩት ማለት ነው እንጂ አመኑ ማለት አይደለም። በዚያም ሰዓት ይላል 11 13 ላይ ሄዳችሁ ተመልከቱት። በዚያም ሰዓት ታላቅ የምድር መናወጥ ሆነ። ከተሞች የከተሞች ቤቶች፣ ህንፃዎች ማለት ነው። ህንፃዎች አስረኛው እጅ ወደቀ ማለት ከአስር ቤቶች አንዱ ይወድቃል። አለን የሚሉት በቴል አቪቭ የቆሙት፣ በሃይፋ የቆሙት፣ በኢየሩሳሌም የቆሙት ህንፃዎች አለን የሚሉት ቤቶቻቸው በኢየሩሳሌም ያሉ ህንፃዎች ሁሉ አንድ አስረኛው መፍረስ ይጀምራሉ። አስፈሪ ነው የሚሆነው። ያ ብቻ አይደለም፣ ሰባት ሺህ ሰዎች ተገደሉ ይላል። በመሬት መንቀጥቀጥ ተደርምሶ መሬት የሚውጣቸው ህንፃ የሚወድቅባቸው ወጣቶች፣ ህፃናት፣ ሴቶች፣ ወንዶች እግዚአብሔርን የንስሐ ድምፅ የጥሪ ካለመስማት ሁለቱን ነቢያቶች ካለመስማት የተነሳ እግዚአብሔር በላያቸው ላይ የሚያመጣው ቁጣ ብዙዎችን ይጨርሳል እግዚአብሔር ጻድቅና ቅዱስ አምላክ ስለሆነ ስለዚህ የቀሩት ደግሞ ፍርሃት ያዛቸው ለሰማይም አምላክ ክብር ሰጡ ብሎ ይነግረናል